ሰላም ጤና ይስጥልን ሰላምታዬ ባላችሁበት ቦታ ይድረሳችሁ ጸጋዬ አሰፋ እኔን ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል ሰኔ አንዱ ስልጠና የተወሰነ ቀናቶችን ትንሽ ረዘም አድርገናል ሳምንት ሰኞ ይጀመራል። አሁንም ክፍለ ሀገር አዲስ አበባ ውጭ ሀገር ያላችሁ ይሄ ስልጠና እንዳያመልጣችሁ ጥቂት ቦታዎች ይቀራሉ አሁን በቀሩት ቦታ ተመዝግባችሁ ራሳችሁ ላይ መስራት ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ። ዛሬም እንደተለመደው በአዲስ ሀሳብ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። በተለይ ዛሬ ሀሳብ ትጠቀሙበታላችሁ ብዬ አስባለሁ። ሀሳቡ ምንድን ነው? ሴቶች ባሎቻችሁ ላይ አትፍረዱ፣ ባሎች ደግሞ ሚስቶቻችሁ ላይ አትፍረዱ። ምናልባት ይሄን ቪዲዮ የሚሰማር ብቻ ሰው ብቻ ከሆነ ደግሞ በታሪክ በታሪክ በማንም ላይ እንዳትፈርዱ በታሪክ አልኳችሁ በማንም ላይ አትፍረዱ መጽሐፍ በጣም የምወደው ቃል ምን ይላል አትፍረድ ይፈረድባችኋል ይላል ትናንትና ወጣት እያሉ ፍቅር የሰጡን ሰዎች ትናንትና ጥሩ ፖዚሽን ላይ እያሉ ስጦታ የሰጡን ያዝናኑን ባህር ዳርቻ ላይ እንድንዝናና ፍቅር እንድናያደርጉ ሌላው ቢቀር እንኳን ሆቴል ወስደው ምሳ የጋበዙን ሰዎች ባለቤቶች ትናንትና አቅም ባለው አቅም በፈቀደው መጠን ጥሩ ሰውነት ጥሩ ፊት ጥሩ ቁመና እያለው በጣም በጥሩ ሁኔታ አንቺን ይዞ አንቺን አስደስቶ ሊሆን ይችላል። ከዓመታት በኋላ ደግሞ የመርሳት ችግር መቶ ሊሆን ይችላል። ሴክሹዋሊ ደካማ ሆኖ ሊሆን ይችላል። ኢኮኖሚካሊ ወድቆ ሊሆን ይችላል። በተለያየ ነገር አይምሮ ተጎድቶ ሊሆን ይችላል። ያ የወደቀበት ግን ውድቀት ይሄ ዶግማ አይደለም፣ እሱ ጋር ተለጥፎ የሚቀር እዛ ወድቆ የሚቀር አይደለም። እንደ ወደቀ ሁሉ መልሶ መነሳታል። እኔ አንድ ከስተመር ገጥማኛለች እና ባለቤቷ ጥሩ ፖዚሽን ላይ የነበረ ሰው በድንገት ቤቱን አጣ፣ ንብረቱን አጣ፣ ምኑን አጣ፣ ባዶጁን ቀረ እና የትላንትናውን ያስለመዳትን ህይወት ሊያኖራት አልቻለም። የእሷ ቤተሰቦች የእሱ ቤተሰቦች አንቱ የሚሉት ጋሼ የሚሉት ሰው ነው፣ ያለ ዕድሜ በጣም እንደ ትልቅ ሽማግሌ እንደ ትልቅ ሰው የሚከበር ሰው ነበር። እና ያን ሁሉ ገንዘብ ሲያጣ በቃ ትላንትና እሱ ብር ሲሰጣቸው የነበሩ ሰዎች ሁሉ የእሱ መካሪ ምን ሆነክ ነው እስኪ በርታ እስኪ ውጣ፣ ሌላው ቢቀር ተጣጠር። እሱ ስራው በቃ ቤት መተኛት ሆነ። ለምንድነው ቤት የሚተኘው? ውጭ ከወጣ ብር ያጠፋል። ውጭ ከወጣ ምን ሆኖ ነው ይባላል። ውጭ ከወጣ የመተት ገንዘብ ነው ይባላል። በጣም ብዙ ነገር ይባላል። ከዛ የተነሳ ቤት ማደር ሆነ እና አሁን ንግግር መጣ፣ ስድብ መጣ። ሰራተኛ እንኳን ምግብ እስከማታቀርበለት ድረስ እሱን መናቅ ጀመረች ሚስትየው። ንቀት አይታ ነው ሰራተኛው መናቅ ጀመረች። ቤተሰብ እሱ ቤት ሲመጣ እሱን መካሪ ሆነ። በቃ ተንቀሳቀስ እንጂ ስራ ስራ እንጂ እንደዚህ ሆኖ እንደዚህ ሆኖ ያው ሰውነህና ከፖዚሽን ትናንት ከነበርክበት እንትን ስትል ሰው አይታገስህም። እኔ ምን ላለው ብዙ ጊዜ መሰለህ፣ እግዚአብሔር ጤና አይንሳ አልጋ ላይ የወደክ ቀን በጣም ብዙ ሰው ትታዘባል። በጣም ብዙ የገዛ ሚስትህን የገዛ ባለቤትሽን ትታዘቢያለሽ። ከእጅ ያጣ ቀን በጣም የምትወዳ ወዳጆች የምትላቸውን ሰው ትታዘባል። እግዚአብሔር አያሳጣክ፣ በቃ ሴትም ከሆንሽ እግዚአብሔር አያሳጣሽ ጤናም አይንሳሽ። እኔ እነሱን ነገሮች አጥቼ በህይወቴ ብዙ በቃ ውሻ ሆኜ ያውቃለሁ። ሶሪ እንደዚህ በማለት እና ሰው ሊረዳ አይችልም። በታሪክ እና ያ ወንድ ተመልሶ ሚሊነር ሆነ እና፣ አሁን እንዴት እሱ ራሱ ቀጥታ ያለ አሁን በቃ ሲያሽቃብጡ ምን አይነት አስመሳዮች ናቸው። ያቺን ሶስት ዓመት አራት ዓመት እኔ እንደዛ የሚረዳኝ የሚረዳኝ ሰው አጥቼ እርዳታ ስጠይቅ የሚደርስልኝ የለም፣ እንዲህ አድርግ፣ እንዲህ አድርግ፣ እንዲህ አድርግ ይሉኛል፣ ግን ምንን ከምን ላድርግ? በባንክ ዳ ተይዤ፣ በምን ተይዤ፣ በምን ተይዤ እኔ በቃ ራሴን እስከ ማጽፋት እና እስከማበድ አስብ ነበረ እና ሚስትየው ምን ብላ ትፈርድበት ነው? መጀመሪያም እኔን ስለማትሰማ ነው። እሷን ማክሮ አደለም ሚሊነር የሆነ እኔን ስለማትሰማኝ ነው። ገንዘብ ይሄ አድቫንቴጅ ይጠቀሙባቸዋል። እናንተ የከሰራችሁትን ሰዎች ያችን አስታካው የሆነ ጭንቅላታችሁን ለመንካት ይሞክራል። ሰው ያገኛል ያጣል። እና አይዞሽ፣ ኦኬ፣ ምንም ችግር የለውም በቃ ታገኛለህ። ነገር ደግሞ ብትሰማኝም ማለት እንዳለ ሆኖ ማለት ስትችል፣ እሷ ግን ዘሪቨርስ ነው። በጣም ነው ስሜቱ የተጎዳው። በጣም ነው አይምሮ የተጎዳው። እና ምንድነው ነጥቤ ሴቶች ከሆናችሁ ሰው ቤት የሚተኘው ሰው ሱሰኛም የሆነው ሜንታል ኬዝ አለው። በነገራችን ላይ ለምሳሌ ሱሰኛ ባል ካለሽ ወይ ሱሰኛ ሚስት ካለክ ሜንታል ነው ሳይኮሎጂካል ፕሮብሌም እንደሆነ አናውቅም። ሱስ ብቻ አይደለም፣ የመርሳት ችግር ሚስት የምትረሳ ከሆነ ባለቤት ወዳ አደለም። ከቻልክ አግዛት። ባለቤትሽ የሚረሳ ከሆነ ካልጠፋ ቀን ይሄን እንዴት ትረሳል? ፈልጎት አደለም እንደሆነ የሆነ ፈልጎት አደለም ስለዚህ የመርሳት ችግርም አንዳንድ ጊዜ ደግሞ ተንከባከቤ ፍቅር ስጠኝ ጊዜ ስጠኝ፣ ምን በለኝ፣ ምን ብለሽ አንቺ የለመንሽውን ነገርም ማድረግ ካቃተው እሱንም ደግሞ ፖዘቲቭሊ ተረጅ። በታሪክ እንዳትፈርዱ። በቃ እንደዚህ አይነት ባለ ካላችሁ የሆነ በሆነ ቦታ የሆነውን የሆነ ወዶ አይደለም። ለምሳሌ ቺት የሚያደርግ ወንድ በቃ አንደኛው ፈልጎት ነው ምርጫው ነው። ግን ምርጫውን ቢሆን ግን በዛ ሰው ወገን ሆናችሁ ስታዩት ምንድን ነው ይሄ? ወደ ሆነ ሰው መሳብ አለ፣ በሆነ ሰው መሳሳት አለ፣ በሆነ ሰው ደግሞ መውደቅ አለ። የተሸከመው መቼም ደበሎ አይደለም፣ አይደለ? ስጋን የተሸከመው ከሰማይ አይደለም የወረደው። እኔም ችግር አለብኝ፣ በጣም ብዙ ችግር አለብኝ እኔ። ማንም ፐርፌክት የሚባል ሰው የለም የትም ቦታ ያላቸው ይሄ አንዳንድ ጊዜ እኛ እዚህ ሆነን ስናወራ እኛ ፐርፌክት ነው ምኑ ነው የቱም ቦታ ፐርፌክሽን የለም። መንግስት ጋር ብትሄዱ መንግስት ፐርፌክት አይደለም። ህዝብ ጋር ብትመጡ ህዝብ ፐርፌክት አይደለም። ሃይማኖት ቦታ ብትሄዱ ሃይማኖት ሰዎቹ ፐርፌክት አይደለም። ሃይማኖታቸው ፐርፌክትም ቢሆን ሰዎቹ ፐርፌክት አይደለም። ለምን ሰዎች ናቸው ሮቦት አይደሉም። ወይ ደግሞ ይሄ ከሰማይ የወረደ መልአክ አይደለም። ሰው ልጅ ነው። ሰው ልጅ ደግሞ ራሱን የቻለ ድካም አለው። ባለቤት ምናልባት ንጽሕና ላይ ምናልባት አለባበስ ላይ ምናልባት አካሄድ ላይ ምናልባት ሞያ ላይ ምናልባት ሴክስ ላይ ምናልባት ገንዘብ ላይ፣ አንዳንድ ነገሮች ላይ ድክመት ካለባት አትፍረድባት። ለመፍረድ አትቸኩል። እሷ በእሷ ለመፍረድ ሳይሆን በምትችለው አቅም ለማገዝ አንተ ምን ማስተካከል ትችላል። እሷ ያልቻለችውን አንተ ምን ማስተካከል ምን ማድረግ ትችላል። እሱን ማድረግ ከቻል፣ አንተ ስማርት ነው አንተ በጣም ጎበዝን አንተ በጣም በሳልን አንተ በጣም የምትገርም ሰውን እሱን ማድረግ ከቻለ። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከፈት አስፈላጊ ነውና መልሕቅ፣ የትዳር ሕይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ሕይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 45 ላይ ደውሉልን። መልሕቅ ሴትም ከሆንሽ ይሄን ነገር እሱ ያበላሸውን ማስተካከል ከቻልሽ በጣም ብልህ፣ በጣም ልባም፣ በጣም አስተዋይ ሰኚሽ ማለት ነው። ስለዚህ በተቻላችሁ መጠን ሚስቶች በባሎቻችሁ ላይ ለመፍረድ ኢቭን እንኳን ቢማግጡ እንኳን አልኳችሁ መማገጣቸው ክልኩ፣ ልክ አይደለም፣ አትፈረዱባችሁ። በዛ ቦታ ሆናችሁ ለማገዝ ሞክሩ። እኔ ጋ ባለቤቴ ማግጦብኝ ብላ አንድ ሴት ቢሮ ትመጣለች። እንዲያርገው እንዲያርገው እንዲያርገው ነው። እሱማ ችግር ነው። እኔ ምን ማገዝ እችላለሁ? ሰውየው እዛ ጋ ነው ማውራት የምፈልገው። ሰውየው ተሳስቷል። አዎ እኔ ጋ ሚስቴ ላይ ማግጬ ትዳሬን አጥቻለሁ፣ እባክህን ምን ታግዘኛለህ ብሎ ይመጣል። እኔም ቤት በኩል ላገዘው እችላለሁ ነው ፎከሴ፣ እንጂ ማገጣ አይደለም። ሴት ልጅ በትዳሯ ላይ ማግጣ ቢሮ የመታ ታውቃለህ፣ ትዳሯ ናታ። እንዲህ ያደርገሻል፣ ኃጢአተኛ ነው። እኔ ማነኝና ነው እሷ እንጀጅ ማድረግ? እሷ የተሸከመችውን ስጋ ነው የተሸከመችው። እና እኔም ልሳሳት እችላለሁ። አዎ መቶ ፐርሰንት። ስለዚህ ይሄ ሰው ላይ ከመፍረድ ይችል ምን ማገዝ እችላለሁ፣ ምን ላስተካክልለት ይችላል ምን ልረዳት ይችላለሁ? ምን ልረዳው ይችላለሁ? ይሄ ከመፍረድ ጅጅ ከማድረግ ለልጆች ጊዜ ስጥ፣ እንደዚህ አርግ፣ እንደዚህ አርግ፣ እንደዚህ አርግ ብሎ ሰውየው ላይ ጫና ከማብዛት፣ እንዲያርግ እንዲያርግ እሷ ላይ ጫና ከማብዛት ምን ማገዝ ይችላል? ይሄ ስማርት፣ አስተዋይነት። ይሄ ነው መጽሐፍ ቅዱስ አትፍረዱ የሚለው ለዛ ነው። ሰዎች ሲረሱ፣ ሰዎች ደካማ ሲሆኑ፣ ፍቅር መስጠት ሲያቅታቸው፣ ምንም ማድረግ ሲያቅታቸው፣ ሴክስ ማድረግ ሲያቅታቸው፣ መኖር የመኖር ጥያቄ ውስጥ ሲገቡ እኔ በተለይ አንዳንድ ቦታ ላይ ይገረማል ባለቤቷ እራሱን ስን ለማጥፋት መሞትና መኖር መካከል ላይ ሆኖ ስራ በዚህ በኩል ልጆች በዚህ በኩል ትዳር በዚህ በኩል የራሱ ስሜት በዚህ በኩል ቤተሰብ በዚህ በኩል ግብር በዚህ በኩል የሀገሪቷ ሁኔታ በዚህ በኩል ስንት ነገር አይምሮ ላይ እንትን ብሎ እዚህ ጋር ደግሞ ሰመድ ሌላ ጥያቄ ጠይቃለች። ያ እራሱ ወዳድነት ነው። መቼ ልጠይቅ፣ ምን ልጠይቅ፣ እንዴት ልጠይቅ በጣም ኢምፖርታንት ነገር ነው። መቼ ልናገር፣ እንዴት ልናገር፣ የት ልናገር ያ ንግግርህን ተንተና አድርግና በሶስት መንገድ ይኸው፣ ምን ልስጣት፣ እንዴት ልስጣት፣ መቼ ልስጣት። ምን ልናገር፣ መቼ ልናገር፣ እንዴት ልናገር። ስለዚህ አንድን ነገር ማድረግ ብቻ ሳይ እንዴት ላድርገው፣ ከዛ ደግሞ መቼ ላድርገው። ይህንን ነገር እያሰባችሁ ከመጣችሁ በትዳራችሁ ሰላም፣ ሰላም፣ ሰላም የመሆን እድላችሁ በጣም ሰፊ ነው። አለበለዚያ ግን ምናልባት የሰጣችሁ ስጦታ ልክ ነው፣ የሰጣችሁበት ጊዜ ግን ልክ አይሆንም። ምናልባት የተናገራችሁት ንግግር ልክ ነው። ነገር ግን የተናገረችበት መንገድ ልክ አይደለም፣ ወይ ደግሞ የተናገረችበት ሰዓት ልክ አይደለም። ሰው መጀመሪያ ሜንታሊ ጤነኛ ነው ወይ ደናናት፣ ወይ ባለቤቴ ደናናት፣ ወይ ባለቤቴ ደና ነው ወይ በቃ፣ ደና ከሆነ እኮ ምንም ነገር ይሸከማል። መጀመሪያ ደና ትሆንልን፣ መጀመሪያ ደና ይሆንልሽ። ደና ከሆነ ችግር የለው፣ ደና ከሆነ ችግር የለው ግን ደህንነቷን ሳታረጋግጥ በቃ ኢሞሽናሊሷ ደህና መሆኗን፣ ሴፍ መሆኗን እርግጠኛ ሳትሆን እንደዚህ አርጊ፣ እንደዚህ አርጊ፣ እንዲህ አርጊ፣ ወደሞ እንዲህ አላረገችም፣ እንዲህ አላረገችም ብለህ ሚስት ላይ ብትፈርድ እመነኝ። ሚስት የባሉን ችግር ሲያወራ የራሱን ችግር እያወራል ወይ ደግሞ የሚስቱን ችግር ላለመስማት ነው። ሚስትም የባላን ችግር ስታወራ የራሷን ችግር እያወራቸው ወይ ደግሞ የባለቤቷን ችግር ላለመስማት ነው። ስለዚህ እኔ ሰው በሆነ ሁሉ ባትፈርዱ፣ በማንም ባትፈርዱ የእውነት ነው የምነግራቸው እና በተለይ በሁለት በኩል እኔ በጣም ከምወደው እግዚአብሔር የተመሰገነ፣ የኔ አይደለም፣ የእግዚአብሔር ስራ ነው። የሁል ጊዜ ሚስት ቢሮ ስትመጣ ባለቤቷን ለመስማት እጓጓል። ምክንያቱም እሷ ቸግሮኛል እንደምትለው ያ ምስኪን ባለቤቷ ደግሞ ያ ምስኪን አባት እሱ ደግሞ ቸግሮኛል የሚለው ብዙ ነገር አለ። ባልክ ሲመጣ ሚስቱን ለመስማት በጣም ነው የምቸኩለው። ለምን ብለህ ብትል፣ አንድ ሰው ብቻ ከሰማ የተወላገደ እይታ ሊኖር ይችላል። ማናችንም ስናወራ ስለራሳችን ጻድቅ አድርገን ነው የምናወራው፣ ግን አይደለም። ልክ እኔ እውነት እንዳለኝ እሱም ሰው እውነት አለ። ሁላችንም ጋር እውነት አለ። ምናልባት ፐርሰንቱ ሊለያይ ይችላል። አንተም ልክ ነህ መቶ ፐርሰንት፣ እኔም ልክ ነኝ መቶ ፐርሰንት። ሶቅራጠስ ሁሉም ሰው በራሱ ዓለም ልክ ነው ይላል። ሁለት እውነት ሊኖር ነው አይደለም። አንተም በራሴ ዓለም ልክ የሆንክበት ነገር አለ፣ እኔም በራሴ ዓለም ልክ የሆንኩበት ነገር አለ። ይሄንን ይዘን ካወራን መግባባት እንችላለን። በተለይ ደግሞ እኔ አንድ የመጨረሻ ነገር ልንገራለሁ። እግዚአብሔር ጆሮ የሰጣችሁ ሰዎች፣ ያልሰጣችሁም ችግር የለም ተመስገን ብላችሁ ኖሮ እግዚአብሔር አፍ የሰጣችሁ ሰዎች፣ እንዴ ከዚህ በላይ ትልቅ ጸጋ ምን አለ እንዴ? አውርተኮ ምንም ነገር ማድረግ ትችላል። እንኳን መቀጠል ቀርቶ ማቆም ራሱ ከፈለክ፣ ወደ ሳይሆን ግድህን ማውራት አለ፣ ወደ ሳይሆን ግድህን ማውራት አለ። በቃ ንግግር አፍ የተሰጠው ሰው ምንም ነገር ተነጋግሮ መግባባት ይቻላል። በነገራችን ላይ በዓለማችን ብዙ ሚሊየን ህዝብ አልቆ የሚደንቀኝ መጨረሻ ላይ በንግግር ነው የሚፈታው ባልና ሚስቶች ተቆሳስለው ቤታቸውን ሲኦል አድርገው ልክ ሲመጡ በንግግርም ነው። ስለዚህ ምንም ነገር የሚስተካከልም የሚበላሽ የማይስተካከልም ነገር ይሁን በተቻላችሁ መጠን ሁልጊዜ የምነግራችሁ በንግግር እመን፣ በንግግር እመን። ከሚስት ጋር ከባለቤቶች ጋር በንግግር የምታሚ ሴቶ ከዛ በተረፈ ሰው በሆኖ ነገር ላይ እንዳትፈርዱ። በጣም አሁን የምትሰሙ ሰዎች ባለስልጣንም ካላችሁ እናንተ በሰው አትፍረዱ፣ ሰዎችም ደግሞ በእነሱም አትፍረዱ ሚስት ካለሽ በባል አትፍረጂ። ባል ካለ በሚስት አትፍረድ። ሀብታም ካለ በድሃ አትፍረድ። ደሆች ካለ ደግሞ በሀብታም ደግሞ አት በማንም አትፍረዱ። ሁሉም ሰው የሆነበት ቦታ ልክ ነው የሆነበት ቦታ እሱም በራሱ ዓለም የሆነ እውነት አለው። ስለዚህ እኔ እመኑኝ እይታችሁን እቺ ጥያቄ እቺ ነገር ታሰፋለ እስከ ዕለተ ሞታችሁም፣ በጣም ብዙ ነገር ይጠቅማቸው በጣም ብዙ ነገር። መኪና ተጋይቶ አስታውሳለሁ። ከስንት ቀን በፊት ነው፣ ገና አንድ ሳምንት ነው፣ አስራ ቀን አልሞላውም እና ከኋላ የመጣው ሰው ያኛው ሰው ድንገት ሰው ገብቶበት ባለ አዲሱ መኪና ፍሬን እንቃርጎ የያዘ እና ከኋላ የሚመጣው መኪና ደግሞ ዘመናዊ መኪና አደረገ። አሮጌ መኪና ነውና በአንድ ጊዜ ፍሬን መያዝ አይችልም። እንደዛ ያኛው ልጅቷን ከመግደል ታደገ። ሰው ገብቶበት ስለነበር ያኛው ደግሞ ይሄኛው መኪና ያቺ ልጅቷን እንዲካለፈች በኋላ ከኋላ ገጭቶ ትንሽ መኪናውን ጎድቶታል። እና ያኛው ያ መሀል እንዴ ብሎ ይሄኛውን በቦክስ መታው፣ ይሄኛውም ያኛውም መታው። እና አጋጣሚ ከኋላ እንትን ነበርኩና ጠጋ ብዬ ለማውራት ሞከርኩ። ያኛውን እንዴ አንተ እኮ ልጅ ከመግደል እኮ ድነሃል፣ እችን ምስኪን ሕፃን ስትሻገር እኮ ከወላጅ ቀረት ብላ ነውና ከመግደል እኮ አንተ ድነሃል። ያኛውም እኮ ያኛው እሱ የገደለውን ሌላ ነገር ከማድረግ እኮ ያኛውም ድነዋል። እና ይሄም በምክንያት ነው፣ ያኛውም በምክንያት ነው። እና በኋላ ላይ ኦኬ በቃ ሶሪ ያለ ያኛውም በዚህ አልፈረደም፣ ይሄኛውም በዛኛው አልፈረደም። ያኛውም እንዳያደርገው በምክንያት ነው። ይሄኛውም ምን ያደርገው ይሄ ዘሎ ከቆመ ያኛው መቆም ነበረበት። መኪና ላቁ በጣም ነው ሲጮ የነበረው መኪና በመከራ ነው እኔ ራሱ ያቆምኩት። ለምን በዛ ስፒድ እየተካሄደ መኪና ዘሎ ልክ ሲቆም ዘመናዊ መኪና ሊቆም ይችላል። ትንሽ ኦልድ የሆነ መኪና ግን ላይቆም ይችላል። በኋላ ላይ በጣም ይቅር ተባብለው ስልክ ተቀባብለው ይቅርታ ተባብለው ተስማምተው ሄዱ እና በተቻለ መጠን ግን ው አያቸው እዚ ጋም ያለውን ነገር ላይ ባንፈርድ፣ እዚ ጋም ያለው ነገር በማንም እኔ ያልኳቸው ስራ ቦታችሁም የትም ቦታችሁ ላይ በማንም ባትፈርዱ እንዳይፈረድባችሁ ጭምርና ሚስቶችም ከባሎች ከሆነ ጊዜ በኋላ በስሜትም ባይምሮ በሰውነትም ከደከሙ ባትፈርጅበት ባለቤቶች ላይ ማገዝ የምትችሉ ነገር ባገዙ፣ ባልም ደግሞ ከሆነ ሚስት ላይ ባትፈርድ ከሆነ ጊዜ በኋላ ደግሞ መቼም ሰይጣንም አለ የሚፈታተንን ነገርም ደግሞ አለ ያ ስሜት አለ፣ ሳይኮሎጂካል ነገር አለ፣ ወዶ አይደለም። ሜንታል ነገር አለ፣ ኢሞሽናል ነገር አለ፣ ፊዚካል ነገር አለ፣ ኢኮኖሚካል ነገር አለ፣ ስፒሪቹዋል ነገር አለ። ይሄ ሁሉ ነገር ይፈትናሃል። ይሄ ሁሉ ነገር ፈትኖ ነው ሰላም የምታጣውና እንደዛ ሆንኮ የምትሆኑ። ይሄ ሁሉ ነገር እየፈተነው ነውና በተቻላጮ መጠን ይሄም በብዙ መንገድ ለማየት ሞክሩ። እንደዛ ከሆነ እመኑኝ ትዳራችሁን ሰላም፣ ቤታችሁን ሰላም ታደርጋላችሁ። ሰኔ አንዱ ስልጠና የተወሰነ ቀናቶችን ትንሽ ረዘም አድርገናል። ሳምንት ሰኞ ይጀመራል። አሁንም ክፍለሀገር ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ይሄ ስልጠና እንዳያመልጣችሁ። ጥቂት ቦታዎች ይቀራሉ። አሁን በቀሩት ቦታ ተመዝግባችሁ ራሳችሁ ላይ መስራት ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ። እንዲሁ ደግሞ አዲስ አበባና አካባቢ ያላችሁ ዘወትር ማክሰኞ ማክሰኞ ነፃ ስልጠና አለ። አድራሻችን መገናኛ ስለሺ ህንፃ ሶስተኛ ፎቅ ቢሮ ቁጥር 311 ነው። ስለ ትዳሬ መማከር እፈልጋለሁ፣ ሲኦል የሆነ ትዳር ውስጥ ነኛለሁ፣ ሰላም አይደለሁም፣ እኔ ራሴ መታከም እፈልጋለሁ፣ ስነልቦና ምክር እፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። ምንጊዜ መልሕቅን ምርጫ አድርጉ። እመኖኝ በጣም የሚገርም ለውጥ ታገኙበታላችሁ። 97745 ላይ ደውሉ። ለዚህ ዩቲብ ቻናል አዲስ የሆናችሁ ደግሞ በቅርብ ጊዜ አዳዲስ ፕሮግራሞችን እንጀምራለን። ሰብስክራይብ አድርጉ። ለመሰግናል